ጥያቄዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቂ ውሃን እየጠጣችሁ አለመሆኑን የሚያሳዩ ቀደምት ማስጠንቀቂያ ምልክቶችን እነግራችኋለሁኝ። እነዚህን ምልክቶችን የምታዩ ከሆነ የውሃ መጠናችሁን ማስተካከል ይኖርባችኋል። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ የደረቀ አፍናም ተጣባቂ ምራቅ ነው። ውሃ በበቂ ሁኔታ ካልጠጣችሁ አፋችሁ አነስተኛ ምራቅን ያመርታል። ይህም ወደ መድረቅና የመጣበቅ ስሜት ይመራል። ምራቅ ምግብን ለመዋሃድ የሚረዱ ኢንዛይሞችን የሚይዝ ከመሆኑ በላይ ከባክቴሪያ የሚከላከል በመሆኑ መድረቁ የአፍ ጠረንና የአፍ ውስጥ ኢንፌክሽን አደጋን ይጨምራል። ሁለተኛ ጠቆር ያለ ቢጫ ወይም ደግሞ ሽታው የበረታ ሽንት ነው። ጤናማ የሆነ ውሃ መጠጣት ፈዛዛ ቢጫ ሽንትን ያስከትላል። ውሃ ሲያጥር ኩላሊቶቻችሁ ውሃን ይቆጥባሉ። ይህም ሽንታችሁ የበለጠ ጠቆር እንዲል እናም እንዲወፍር ያደርገዋል። የቆሻሻ ምርቶች መጠን በመጨመር ምክንያት ጠንካራ ሽታም ሊይዝ ይችላል። ሦስተኛ፣ አልፎ አልፎ መሽናት ነው። በቀን ከአራት እስከ ስድስት ጊዜ በታች የምትሸኑ ከሆነ ሰውነታችሁ በቂ ፈሳሽ እያገኘ ላይሆን ይችላል። ኩላሊቶች ለተጨማሪ ውሃ ብክነት እንዳይከሰት ለመከላከል የሽንት ምርትን ይቀንሳሉ። ይህም የድርቀት ምልክት ነው። አራተኛ ደረቅ ወይም ደግሞ የተሰነጣጠቀ ቆዳ ነው። ውሃ ቆዳቹ ውሃማ እናም የሚለጠጥ እንዲሆን ያደርጋል። በቂ ውሃ ለመጠጣት የቆዳ መፍዘዝ፣ ሻካራነት እናም መድረቅን ያስከትላል። ስር የሰደደ ድርቀት የቆዳ መጨማድድን የበለጠ እንዲታይ እናም እንደ ኤግዜማ ያሉ የቆዳ ሁኔታዎችንም ሊያባብሰው ይችላል። አምስተኛ ድካምና የኃይል እጥረት ነው። ውሃ ለደም ዝውውር ለኦክስጅን አቅርቦትና ለንጥረ ነገር ሽግግር ወሳኝ ነው። ድርቀት እነዚህን ሂደቶች እያዘገየዋል። ይህም በቂ እንቅልፍ ብታገኙም እንኳን ድካም፣ ድክመት ወይም ደግሞ የመዝገም ስሜት እንዲሰማችሁ ያደርጋል። ስድስተኛ ራስ ምታት እናም ማዞር ነው። ዝቅተኛ የፈሳሽ መጠን የደም መጠንንና ወደ አንጎል የሚሄደውን የኦክስጅን ፍሰትን ይቀንሳል። ይህ ራስ ምታት መጠነኛ የማዞር ስሜት ወይም አልፎ ተርፎም ማይግሬንን ሊያስከትል ይችላል። ውሃ ሲያጥር በፍጥነት ስትቆሙ ማዞር ወይም ደግሞ ራስን መሳት እንዲሰማችሁም ሊያደርግ ይችላል። ሰባተኛ የሆድ ድርቀት ነው። ውሃ ሰገራን ያራግፋል እንዲሁም ለስላሳ የአንጀት እንቅስቃሴን ይደግፋል። ውሃ ሲያጠር አንጀታችን ከቆሻሻው ላይ ብዙ ውሃን ስለሚወስድ ሰገራ እንዲጠነክርና እንዲያልፍም አስቸጋሪ ያደርገዋል። ስምንተኛ የጡንቻ መኮማተርና ቁርጥማት ነው። በቂ ያልሆነ ውሃ መጠጣት የኤሌክትሮላይት ሚዛንን ሶዲየም፣ ፖታሲየምና ማግኒዥየምን ይረብሻል። ይህም በተለይ የአካል ብቃት እንቅስቃሴን በምታደርጉበት ጊዜ ወይም በሞቃታማ የአየር ሁኔታ ሲኖር የጡንቻ ጥንካሬ እናም ቁርጥማትን ያስከትላል። ዘጠነኛ የደረቁ አይኖችና የደበዘዘ እይታ ነው። ድርቀት የእንባ ምርትን ይቀንሳል። ይህም የአይን መድረቅ፣ ብስጭት ወይም ደግሞ የደበዘዘ እይታን ያስከትላል። ይህ በተለይ ለረጅም ሰዓታት በስክሪን ላይ ወይም በአየር ማቀዝቀዣ ክፍል ውስጥ የምትሰሩ ከሆነ የተለመደ ነው። አስረኛ መጥፎ የአፍ ሽታ ነው። በዝቅተኛ አምራቅ ምክንያት አፋችሁ ሲደርቅ ባክቴሪያዎች በፍጥነት ይባዛሉ። ይህ የባክቴሪያ ክምችት ደስ የማያል ሽታዎችን ያስከትላል፣ እንዲሁም ለጥርስ ችግሮችም አስተዋጽኦን ያደርጋል። 11ኛ ረሃብ ወይም ለስኳር ፍላጎት መጨመር ነው። መለስተኛ ድርቀት የሰውነታችሁን ምልክቶች ግራ ሊያጋባ ይችላል። ይህም እርግጥ ተጠምታችሁ ሳለ ረሃብ እንደተሰማችሁ እንድታሰቡ ያደርጋል። ከመመገባችሁ በፊት ውሃ መጠጣት ትክክለኛውን ረሃብን ለመለየት ይረዳል። 12ኛ የማተኮር ችግር እናም የአእምሮ መደብዘዝ ነው። አንጎል ወደ 75% ገደማ ውሃ ነው። መለስተኛ ድርቀት ከ1-2% እንኳን በማስታወስ በትኩረት እናም በንቃት ላይ ተጽዕኖን ሊያሳድር ይችላል። በአእምሮ ዝግመት መርሳት፣ ወይም በቀላሉ ትኩረታችሁ ሲበታተን ሊሰማችሁም ይችላል። 13ተኛ የመገጣጠሚያ ህመም ወይም ደግሞ ጥንካሬ ነው ውሃ መገጣጠሚያዎችን እናም ህብረ ህዋሶቻችሁን ያርሰዋል። ውሃ ሲያጥር የካርትሌጅ የመለጠጥ ችሎታውን ያጣል፣ በአጥንቶች መካከል ያለውን ግጭትም ይጨምራል፣ እንዲሁም ምቾት ማጣት ወይም ጥንካሬን ያስከትላል። አስራ አራተኛ ፈጣን የሆነ የልብ ምት ነው። ዝቅተኛ የፈሳሽ መጠን የደም መጠንን ይቀንሳል፣ ይህም ልባችሁ ኦክሲጅንን ለማሰራጨት በፍጥነት እንዲመታ ያስገድደዋል። ይህ በተለይም በአካል ብቃት እንቅስቃሴ ወቅት ከፍ ያለ የልብ ምት ወይም መደበኛ ያልሆነ የልብ ምትን ሊያስከትል ይችላል። አስራ አምስተኛ የሰውነት ሙቀት መጨመር ወይም ደግሞ ሙቀትን መቋቋም አለመቻል ነው። ውሃ በላብ አማካኝነት የሰውነት ሙቀትን ለመቆጣጠር ይረዳል። ድርቀት ይህንን የማቀዝቀዝ ዘዴን ያደናቅፋል። ይህም በቀላሉ እንድትሞቁ እናም በሞቃታማ አየር ሁኔታ ውስጥ እንዲከማቹም ያደርጋል። አሥራ ስድስተኛ የደነዘዙ አይኖች ወይም ደግሞ ጥቁር ክቦች ነው። ከሰውነትና ከቲሾዎች ውስጥ የፈሳሽ መጥፋት አይኖች የደነዘዙ ወይም በጥቁር ክቦች የተከበቡ እንዲመስሉ ሊያደርግ ይችላል። ይህም ከድርቀት ጋር የተያያዘ የፈሳሽ አለመመጣጠን ቀደምት ምልክት ነው። አሥራ ሰባተኛ በምትንቀሳቀሱበት ጊዜ ላብ መቀነስ ነው። በአካል ብቃት እንቅስቃሴ ወቅት ውሃ ሲያጠር ሰውነታችሁ አነስተኛ የሆነ ላብን ያመርታል። ይህም ማቀዝቀዝን አስቸጋሪ ያደርገዋል። ይህ ለሙቀት መሟጠጥ ወይም ለሙቀት ስትሮክ ያለውን አደጋ ይጨምረዋል። 18ኛ የስሜት መለዋወጥ እናም መበሳጨት ነው። መለስተኛ ድርቀት እንኳን በአንጎል ኬሚስትሪ እናም በሆርሞን ሚዛን ላይ ተጽዕኖን ያሳድራል ይህም መበሳጨት፣ ጭንቀት፣ ወይም ደግሞ ድንገተኛ የስሜት መለዋወጥን ያስከትላል። 19ኛ የቁስሎች ቀስ ብሎ መፎስ ነው። ውሃ የሴሎች ጥገናን እናም የንጥረ ነገር ሽግግርን ይደግፋል። ህብረ ህዋሶች በቂ ኦክስጅን እናም ንጥረ ነገሮችን ስለማያገኙ በቂ ያልሆነ ውሃን መጠጣት ከቁስሎች ከቁስል ወይም ከኢንፌክሽኖች የማገገም ፍጥነትንም ሊቀንስ ይችላል። 20ኛ የውሃ ጥም መጨመር ነው። ውሃ መጥማት ቀድሞውንም ቢሆን ዘግይቶ የሚመጣ የድርቀት ምልክት ነው። ውሃ ከመጠማታችሁ በፊት በየጊዜው ውሃን መጠጣት ተገቢ ነው። ምክንያቱም ጥም የሰውነታችሁ የፈሳሽ መጠን ዝቅተኛ መሆኑን ያመለክታል። ስለዚህ እነዚህን ዋና ዋና ምልክቶችን የምትመለከቱ ከሆነ በቂ ውሃን እየጠጣችሁ አለመሆኑን የሚያሳዩ ምልክቶች ስለሆኑ ትክክለኛውን የፈሳሽ ሚዛንን መጠበቅ ወይም ደግሞ ተገቢ የሆነ የውሃ መጠንን መጠጣት ይኖርባችኋል ማለት ነው። በቀን ቢያንስ ከ2 እስከ 3 ሊትር ወይም ደግሞ ከ8 እስከ 10 ብርጭቆ ውሃን መጠጣት ይኖርባችኋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።